የእለተ ማክሰኞ የ14 ሀገራት የጥቁር ገበያ የምንዛሬ የዋጋ ዝርዝርና የዋጋ መረጃ የባንኮችን በንግድ ባንክ ስንት እየተዘረዘረ ይገኛል። ከፍተኛ ክፍያ እየከፈለ የሚገኘው ወይም በከፍተኛ ሁኔታ እየዘረዘረ የሚገኘው ባንክ የትኛው ባንክ ነው? በዛሬ ሁለት አዲስ የሆኑ ሁለት መረጃዎችን ማለትም የሁለት ሀገራትን ተጨማሪ መረጃ እናደርሳለን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቢዝሬት የዩቱብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም ምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። ከዚህ በፊት በዚህ ቻናላችን የአስራት ሀገራት ጥቁር ገበያ ምንዛሬ ዋጋ ዝርዝርና የባንኮችን መረጃ ምናደርስበት ቻናል ነበር። በዛሬው እለት የኳታር ሪያልና የሳውዝ አፍሪካን ራንድን በተጨማሪ እናደርሳለን። በድምሩ የአራት አገራት ሙሉ መረጃና ዝርዝር አብርናያለን። እስከ ብዶ ፍጻሜ አብራችሁን ቆዩ። ቪዲዮዎችን ላይክ፣ ሼር አድርጉ። አዲስ ከሆናችሁ ዌልካም ሰብስክራይብ ያደረጋቸው የዶል ምልክቱን በመጫን ተቀላቀሉን። ወደ ገደለው የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17030 ብር እንደሚሸጥ ና 1 የአሜሪካን ዶላር 170 ብር ከ30 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ እንካችሁ እያል እንገኛለን። እደግመዋለሁ። በዛሬ ሁለት ሁለት መረጃዎችን አብረን እንጨምጨምረን እናያለን። ማለትም የሳውዝ አፍሪካን ራንድንና እንዲሁም የኳታር ሪያልን በተመለከተ ማለት ነው። በንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ71 ሳንቲም እንዲሁም በአብሲኒያ ባንክ አንድ የአሜሪካን ዶላር 148 ከ61 በአባይ ባንክ 148 ከ61 እንዲሁም በአዋሽ ባንክ 147 ከ60 ና ከፍተኛውን ክፍያ እየሰጠ የሚገኘው ባንክ ሂጅራ ባንክ 1 አሜሪካን ዶላር 149 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነብቦ ከሆነ 100 ዩሮ 19780 ብር እንደምሸጥና 1 ዩሮ 197 ብር ከ80 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። እንዲሁም በባንኮች ያለውን የምንዛሬ ዋጋ ስንመለከት በቀዳሚነት አሁን የምናየው በንግድ ባንክ ነው። በንግድ ባንክ 171 ብር ከ72፣ በአቢሲኒያ ባንክ 1 172 ከ72፣ በአባይ ባንክ 172 ከ53 እንዲሁም በአዋሽ ባንክ 170 ከ57 እና ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው፣ 171 ከ97 በመዘርዘር ላይ ይገኛል። ከዚህ ጋር ተያይዞ እንግዲህ ይቅርታም፣ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ሳይሆን አቢሲኒያ ባንክ ነው፣ አሁን ያስተዋልኩት ነበር። በዚህም 172 ከ72 እየከፈለ ይገኛል ማለት ነው። በመቀጠል የምናየው ስዊዝ ፍራንክን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳሰነበበው ከሆነ 100 የስዊዝ ፍራንክ 21411 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 214 ብር ከ11 ሳንቲም በመዘርዘር ላይ ወይም በመሸጥ ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 181 ብር ከ81፣ በአቢሲኒያ ባንክ 185 ከ91፣ በአባይ ባንክ 186 ከ01፣ በአዋሽ ባንክ 176 ከ29 በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናስከትላለን። 100 ካናዳን ዶላር በጥቁር ገበያ 12160 ብር እንደሚሸጥ እና 1 ካናዳን ዶላር 121 ብር ከ60 ሳንቲም እንደሚሸጥ ነው መረጃውም ያመለክተው። የአውስትራሊያን ዶላር እናስከትላለን። 100 የአውስትራሊያን ዶላር 11090 ብር እንደሚሸጥ እና 1 የአውስትራሊያን ዶላር 110 ብር ከ90 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 22660 ብር እንደሚሸጥና 1 ፓውንድ ስተርሊንግ 226 ብር ከ60 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዳትኮም በድረገጹ አስነብቧል። በንግድ ባንክ አንድ የፓውንድ ስተርሊንግ 192 ብር ከ84፣ እንዲሁም በአቢሲኒያ ባንክ 198 ከ52፣ በአባይ ባንክ 197 ከ21፣ እንዲሁም በአዋሽ ባንክ 196 ከ18 እና በሂጅራ ባንክ 197 ከ28 በመዘርዘር ላይ ይገኛል። በመቀጠል የምናየው ኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 55500 ኢትዮጵያ ብር እንደሚሸጥ እና አንድ የኩዌት ዲናር 555 ብር እየተሸጠ እንደሚገኝ መረጃው ያሳያል። ዩናይትድ አረብ ኤምሬትስ ዲርሃም እናስከትላለን። 100 ኢማራቶች ድርሃም በጥቁር ገበያ የመሸጫ ዋጋው 4630 ብር እንደሚሸጥና አንድ ኢማራቶች ድርሃም 46 ብር ከ30 ሳንቲም እየተሸጠ ይገኛል። እንዲሁም በባንኮች ያለውን የምንዛሪ ዋጋ ስንመለከት አንድ ኢማራቶች ድርሃም በንግድ ባንክ 40 ብር ከ22፣ እንዲሁም በአቢሲኒያ ባንክ አንድ ኢማራቶች ድርሃም 40 ብር ከ71፣ በአባይ ባንክ 40 ብር ከ45፣ በአዋሽ ባንክ አንድ ኢማራቶች ድርሃም 43 ብር ከ33 እና በሂጅራ ባንክ 43 ብር ከ80 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በመቀጠል የምናየው የሳዑዲ ሪያልን በጥቁር ገበያ እናያለን። 100 የሳዑዲ ሪያል 4532 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ32 ሳንቲም እየተሸጠ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 39 ከ38 በአባይ ባንክ 39 ከ51 በአዋሽ ባንክ 42 ከ40 እንዲሁም በሂጅራ ባንክ 42 ከ35 በመዘርዘር ላይ ይገኛል። በመቀጠል የምናየው የባህርን ዲናርን በተመለከተ ነው። መቶ የባህርን ዲናር ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ እንዳስነበበው ከሆነ 45,130 ብር እንደሚሸጥና አንድ የባህርን ዲናር 451 ብር ከ30 ሳንቲም እየተሸጠ ይገኛል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር 24,028 ብር እንደሚሸጥና አንድ ጆርዳን ዲናር 240 ብር ከ28 ሳንቲም እየተሸጠ ይገኛል። የኦማን ሪያል እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኦማን ሪያል 44298 ብር እንደሚሸጥና አንድ የኦማን ሪያል 442 ብር ከ98 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኝነው መረጃ ያመለክታል። እንዲሁም በመቀጠል የምናየው የኳታር ሪያልንና እንዲሁም የሳውዝ አፍሪካን ራንድ በተመለከተ ነው እዛ ምንጫችን ጎግል ላይ ነው ጎልጉለን ያወጣ ነው ከዚህም ጋር ተያይዞ በኳታርና ና በሳውዝ አፍሪካን የምትገኙ ያለውን መረጃ ኮመንት ላይ አስቀምጡልኝ ትክክል ነው ወይንስ አይደለም ስለሚለው ጉዳይ በተመለከተ ማለት ነው የሳውዝ አፍሪካን ራንድ ስምንት ብር ከ78 ሳንቲም እየተዘረዘረ እንደሚገኝ ነው መረጃው የሚያመለክተው እንዲሁም የኳታር ሪያልን በተመለከተ 41 ከ64 እየተዘረዘረ እንደሚገኝ ነው ከጎግል ላይ ያገኘነው መረጃ የሚያመለክተው። ሀሳብ አስታችሁን ኮመንት ላይ አስቀምጡልኝ። በተለይ ደግሞ በሳውዝ አፍሪካን የምትገኙ ና እንዲሁም በኳታር የምትገኙ ያለውን ትክክለኛ ከሀዋላ ጋር በተያያዘ ና ከባንክ ጋር በተያያዘ የምትልኩበትን ዋጋ አስቀምጡልኝ። ለሀገራችን ሰላም መልካሙን ተመኘን። ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሶ። አሰላሙ አለይኩም ወረህመቱላሂ በረካቱ